አክብሮታይዊ ሰላምታችን በእያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልኝ። ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማይ ተመልካቾቻችን ለዕለቱ የያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም አንኳር መረጃዎቹን የአገዛዙ የጦር ሰራዊት ነባርና አዳዲስ አባላት የፋኖ ኃይሎችን በገፍ እየተቀላቀሉ ነው ተባለ። የፋኖ አመራሩ በበኩላቸው በብር ሸለቆ ከተመረቁ 5500 የአድማ ብተና አባላት መካከል ግማሽ ያሉ ከነ ትጥቃቸው የፋኖ ኃይሎችን ተቀላቅለዋል ይላሉ። በዚህ ሳምንት በክልሉ በቀጠለው ውጊያ የፋኖ ኃይሎችን በስፋት የሚቀላቀለው የአገዛዙ የመከላከያ ሰራዊትና የአድማ ብተና አባላትም ቁጥሩ ከፍ እንዳለ ተነግሯል። የፋኖ ኃይሎች ደግሞ ወታደራዊ አመራሩን ጨምሮ በርካታ የሰራዊቱን አባላት ማረክ ያለው ብለዋል። ቀዳሚ መረጃችን ነው። የኢትዮጵያ መንግስት ከቱርክ የጦር መሳሪያን በገፍ ማስገባቱን ቀጥሏል። በሀገሪቱና ከሀገሪቱ ሕዝቦች ጋር ላለፉት ስድስት ዓመታት ውጊያን የቀጠለው የአብይ አህመድ መንግስት አሁን ላይ የተስፋፋ ለመጣው ጦርነት ግባት የሆነው ዘንድ ከተለያዩ ሀገራት የጦር መሳሪያዎችን መግዛቱን ቀጥሏል። መንግስት በግብር በሚሰበስበው ገንዘብ የጦር መሳሪያዎችን የሚሸምተው በሀገሪቱ ከአስር ሚሊዮን በላይ ሰዎች ለረሃብ በተጋለጡበት ወቅት ነው። እነዚህ የጦር መሳሪያዎች ከቱርክ በከባድ መሳሪያ መጫኛ የጦር አውሮፕላኖች ተጭነው ቦሌ አየር ማረፊያ መድረሳቸውም ተሰምቷል። ይህ በእንዲህ እንዳለ ኢትዮጵያ ዘመናዊ የሩሲያ ተዋጊ ጀቶችን ልትረከብ መሆኑን የሩሲያ የዜና አገልግሎት ዘግቧል። በዝርዝር ያዝንላችሁ። ሌላኛው መረጃችን ነው። ሌተናል ጀነራል ታደሰ ወረዳ አቶ አማኑኤል አሰፋን ምክትላቸው አድርገው ሾሙ። የትግራይ ክልል አዲሱ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረዳ የደብረ ጽዮን ገብረ ሚካኤልን ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርገው መሾማቸው አቶ ጌታቸው ረዳን ማስቆጣቱ ተነግሯል። ሌላኛው መረጃችን ነው። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለራብ መጋለጣቸውን የዓለም የምግብ ፕሮግራም አስታወቀ። ለ3.6 ሚሊዮን ሰዎች የሚያቀርበውን የነፍስ አድን ምግብ ድጋፍ በመጪው ሳምንታት እንደሚያቋርጥም አስጠንቅቋል። በዜናችን አካተነዋል። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑ ተሰማ። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ቢቢሲ ዘግቧል። በዜናችን ያዝንላችሁ። ሌላኛው መረጃችን ነው። የአምናው ባለ ክብር የፔፔ ቡድን በ58 ነጥብ በደረጃ ሰንጠረዥ አራተኛ ላይ ይገኛል። ዛሬ ከአስቶን ቪላ ጋር የምናደርገው የፕሪሚየር ሊግ ጫወታ እንደ ፍጻሜ እንቆጥሯለን ብለዋል ጋርዲዮላ። በዜናችን ይዘነዋል። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ በርዕሰ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትትና በመጠየቅ ወደ ዝርዝር መረጃዎች ይሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። ቀዳሚ መረጃችን ያገዛዙ የጦር ሰራዊት ነባርና አዳዲስ አባላት የፋኖ ኃይሎችን በገፍ እየተቀላቀሉ እንደሆነ ተነገረ። የፋኖ አመራሩ አስረስ ማረ ዳምጤ በብር ሸለቆ ከተመረቀው 5500 የአድማ ብተን አባላት መካከል ግማሽ ያሉ ከነ ሙሉ ትጥቃቸው የፋኖ ኃይሎችን ተቀላቅለዋል ይላሉ። በዚህ ሳምንት በክልሉ በቀጠለው ውጊያ የፋኖ ኃይሎችን በስፋት የሚቀላቀለው ያገዛዙ የመከላከያ ሰራዊትና የአድማ ብተን አባላት ቁጥርም ከፍ ብሏል። የፋኖ ኃይሎች ደግሞ ወታደራዊ አመራሩን ጨምሮ በርካታ ሲመታ የሰራዊቱ አባላትን ማርኪ ያለው ብለዋል። ዛሬም በክልሉ በቀጠለው ጦርነት ያገዛዙ ጦር አባሎችና ወታደራዊ አዛዦች ከወታደራዊ ካምፕና ከጦር ቀጠና እየጠፉ የፋኖ ኃይሎችን መቀላቀላቸውም ታውቋል። ጎጃም ቀጠና አዲስ ቅዳማ አካባቢ መከላከያ አባላት ከነትጥቃቸው ወደ ፋኖ ሲቀላቀሉ፣ በተመሳሳይ በጎንቻ አካባቢ የአድማ በተና ፖሊስ አባላት ከነትጥቃቸው ፋኖ መቀላቀላቸውን የፋኖ አመራሩ በምስል አስደግፈው ይፋ አድርገዋል። በጎጃም ቀጠና የፋኖ ኃይሎችን በቡድን ሆነው የተቀላቀሉት የአድማ በተና ፖሊስ አባላት የ33ኛ ዙር የብር ሸለቆ ምሩቃን ናቸው ሲሉ ነው የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ ፋኖ አስረስ ማረ ዳምጤ ያስታወቁት። የፋኖ አመራሩ አያይዘውን ብር ሸለቆ ከተመረቁ ያገዛዙ አምስት ሺ አምስት መቶ የአድማ ብተና አባላት መካከል ከሁለት መቶ በላይ የሚሆኑት የፋኖ ኃይልን ተቀላቅለዋል ብለዋል። አስራስ ፖለቲካውን የቀማነው አገዛዙ እድሜው ማራዘም የሚቻለው በቴክኖሎጂና በፋይናንስ ብልጫ ምክንያት ነው ሲሉ ተናግረዋል። አክለውም ይህም የቤት ስራዎቻችንን በማጠናቀቅ የሚቋጭ ጉዳይ ይሆናል ሲሉ ተናግረዋል። በክልሉ ሁለተኛ ዓመቱ ሊዝ በተቃረበው ጦርነት አንዳች ሁነኛ ፖለቲካዊ መፍትሄና ሰላማዊ ድርድርም ሆነ ንግግር ሳይደረግ የህዝቡ ሰቆቃ ቀጥሏል። ሰላማዊ ዜጎች፣ ሕጻናትና እናቶች፣ የሕክምና ባለሙያዎች እናመምራል የሃይማኖት አባቶችን ጨምሮ በየጊዜው በተፋላሚ ቡድኖች በድሮን ጭምር የሚገደሉበት የርስ በርስ የእርስ በርስ ጦርነት የቀጠለ ሲሆን ከሁለት ወገን ያሉ ባላስፈላጊ የእርስ በርስ ጦርነት እየተዋጉ የሚገኙ ወንድማማች ኢትዮጵያውያን ናቸው። ይህ ጦርነት እንዲቆምና ሰላማዊ ድርድርና ንግግር እንዲደረግ ያለን መንግስታት ጫናም ዝቅተኛ መሆኑ ጦርነቱ እንዲቀጥልና መንግስትም በማናለብኝነት ንጹሐንን በድሮን የሚገድልበት ሆኗል። ሀገሩን ዳር ድንበር የሚጠብቀው ተቋም መከላከያ ሰራዊቱ ንጹሐን እንገደልኩ ብሎ መግለጫ የሚያወጣበት ጊዜ ላይ መዳረሱም እጅግ አሳዛኝና ተስፋ አስቆራጭ ሆኗል። ለበርካታ ዓመታት ሀገርን ያገለገሉ ልምድ ያካበቱ የሀገሪቱ ወታደራዊ አዛዦችም ጭምር እየበላና እየቀጠፈ በቀጠለው በዚህ ጦርነት ኮሮኔሎችን በፈቃዳቸው በምርኮም የፋኖ ኃይሎችን የተቀላቀሉበት ጦርነት እንደሆነም ይታወቃል። መከላከያ ሰራዊቱ በቅርቡ ባወጣው መግለጫ የከዱት የቀድሞና የአሁኑ ወታደራዊ አዛዦች እንዳሉ ማሳወቁም አይዘነጋም። በትናንትናው እለት የፋኖ ኃይሎች አንድ ወታደራዊ አመራርን ማረከን ብለዋል። ኒሻን ይለግሳል የተባሉት የመከላከያ ሰራዊቱ የሻለቃ አዛዥ ተማረኩ በሚል የተገለጸው ደግሞ በሰሜን ሸዋ ደብረ ብርሃን በቅርብ ርቀት ላይ ባለ አካባቢ ነው። ወታደራዊ አዛዡ የመከላከያ ሰራዊቱ ካምፕ የነበረበት ጉዶ በረት ቀይት ተብሎ በሚጠሩ አካባቢ ያለ አጃቢዎቻቸው ሲጓዙ ይዘናቸዋል የሚሉት የፋኖ ኃይሎች ከሌሎች ምርኮኛ ወታደራዊ አመራሮች ጋር እንዲቀላቀሉ አድርገናቸዋል ብለዋል። ይህ የእርስ በርስ ጦርነት የሚያስከትለው ሰብአዊ ጉዳት ባሻገር ማህበራዊ ቀውሱም እንደተባ እየተጓጓሰ ነው። ትምህርት ቤቶችን በድሮን እየደበደበ ወደ ወታደራዊ ካምፕነት አገዛዙ መቀየሩ፣ መምህራንን ደግሞ ታጣቂዎች እያሳደዱ እየገደሉ መሆኑን ተከትሎ በትውልዱ ትምህርት ላይ ያደረሰው ተጽዕኖ የሚታወቅ ነው። ከአንድ ወር ለሚሻገር ጊዜ አገዛዙ የዘጋው ጎጃምን ኮሎ የሚያገናኘው አውራ ጎዳና ያስከተለው ቀውስ ደግሞ ሌላኛው ነው። ጎጃም መርጦ ለማርያም በመካነ ሰላም ወደ ወሎ ቀጠናዎች የሚያስተሳስረው መንገድ የፋኖ ኃይሎች የግንኙነት ቀጠና ነው በሚል ከአንድ ወር በላይ መታገዱና የትራንስፖርት አገልግሎት መቋረጡ የታመመና ችግር ላይ የወደቀ ሰው በቃሪዛ ወደ ሕክምና እንዲጓዝ ያስገደደ መሆኑ በርካቶችን ያበሳጨ ጉዳይ ሆኗል። በቀጠናው ሰራዊታቸውን ያዘመቱት የምስራቅ እዝ አዛዡ ሌተናንት ጀነራል ማመድ ተሰማ በህክምና እጦት እናቶች የህክምና ተቋም ሳይደርሱ በየመንገዱ ሲወልዱ ማየት ልብ የሚነካ ነው ሲሉ ከዚህ በፊት ተናግረው እንደነበር አይዘነጋም። ነገር ግን ጀነራሉ እንዲህ አሳዛኝ ነው የሚሉትን ክስተት ለሳምንታት በመዝጋት የሚያገለግሉትን አገዛዝ ለምን እንደሚፈጽም አልተናገሩም። እንዲህ እንዳለ በአማራ ክልል የፋኖ ኃይሎች ይገኙበታል በሚባል አካባቢ መሰረታዊ አገልግሎቶችና ሸቀጥን ጨምሮ መከልከላቸው የታወቀ ሲሆን አሁንም በአካባቢው የድሮን ቅኝቶች እንደቀጠሉ መሆናቸውንም የዜና ምንጫችን አክሎ ዘግቧል። ተከታዩ መረጃችን የኢትዮጵያ መንግስት ከቱርክ የጦር መሳሪያዎችን በገፍ ማስገባቱን ቀጥሏል። በሀገሪቱና ከሀገሪቱ ሕዝቦች ጋር ላለፉት ስድስት አመታት ውጊያን የቀጠለው የአብይ አህመድ መንግስት አሁን ላይ የተስፋፋ ለመጣው ጦርነት ግባት የሆነው ዘንድ ከተለያዩ ሀገራት የጦር መሳሪያዎችን መግዛቱን ቀጥሏል። መንግስት በግብር በሚሰበስበው ገንዘብ የጦር መሳሪያዎችን የሚሸምተው በሀገሪቱ ከአስር ሚሊዮን በላይ ሰዎች ለራብ በተጋለጡበት ወቅት መሆኑ አሳዛኝ ሆኗል። ከቱርክ በሶስት ከባድ የጦር መሳሪያ መጫኛ የጦር አውሮፕላኖች ተጭነው ዛሬ ቦሌ አየር ማረፊያ ደርሰዋል የተባሉት እነዚህ የጦር አውሮፕላኖች አገዛዙ ከቱርክ፣ ከኢራን፣ ከአዘርባጃን፣ ከሩሲያ እንዲሁም ከአረብ ኤምሬት እና የጦር መሳሪያ ከሚሸጡ ሌሎች ሀገራት በተለይም ቻይናን ጨምሮ ባለፉት አመታት የአገሪቱን ሀብት አሟጦ በመቶ ሚሊዮን ዶላር የሚገመቱ የአገር ንብረቶችንም በመሸጥ የጦር መሳሪያዎችን መሸመቱን ቀጥሏል። ከዚህ ቀደም በትግራይ አሁን ደግሞ በኦሮሚያ እና በአማራ ክልል የለየለት ከባድ የርስ በርስ ጦርነት እያደረገ የሚገኘው አገዛዞ እነዚህን የጦር መሳሪያዎችን የሀገሪቱ ንጹሃን ዜጎች ለመጨፍጨፍ የሚያስችሉ የሕዝብ መገልገያ የሆኑ መሰረተ ልማቶችን በቀላሉ ለማውደም የሚያስችሉና የጦር ወንጀል ጭምር ግልጽ ማንነት ተኮር ጥቃቶችን በሀገሪቱ ወታደራዊ ጀነራሎች የሚፈጸምባቸው እንደሆኑም ታውቋል። አልባ የድሮን ተተኳሾች እንዲሁም ከባድ ፈንጂዎች የሮኬት ሀረሮችን ጨምሮ በተለያዩ ጊዜያት ከተለያዩ ሀገራት የሚያስገባው የብልጽግናው መንግስት አሁን በአማራ ክልል ለገጠመው ጦርነት የሚያውላቸው መሳሪያዎችን ባለፉት ወራት በገፍ ማስገባቱ የታወቀ ሲሆን ዛሬም ማስገባቱን ቀጥሎ፣ እነዚህ የጦር መሳሪያዎች በዛሬ እለት በአዲስ አበባ ቦሌ አየር ማረፊያ ሲራገፉ የታዩ ሲሆን በዋናነትም የድሮን ተተኳሽ የሚሳይል ሀረሮች ከከባድ ቦምቦች ጋር መሆናቸውን ኢትዮ ኒውስ ዘግቧል። ከዚህ 14 2017 ዓ.ም ምረት ንጋት ላይ ቦሌ ዓለም አቀፍ አየር መንገድ ማረፊያ ያረፉት ሶስት ተመሳሳይነት ያላቸው የቱርክ የጦር መሳሪያ ማጓጓዣ አውሮፕላኖች ሲሆኑ ስማቸውም ኤርባስ ኤ400ኤም የሚባሉ ሲሆን ንብረትነታቸውም የቱርክ አየር ኃይል ሲሆን እነዚህ ከባድ የጦር አውሮፕላኖች የብልጽግና መንግስት የገዛቸውን የጦር መሳሪያ ውጭ ነው ወደ ኢትዮጵያ ገብተዋል ተብሏል። ይህን አይነት የጦር አውሮፕላን በስሪቱ መሰረት 116 ወታደር ከነሙሉ ትጥቁ መያዝ የሚችልና ከ30 ቶን ያነሰ የጦር መሳሪያና ወታደራዊ ቁሳቁስ መያዝ የሚችል ዘመናዊ የጦር አውሮፕላን ነው ተብሏል። ይህ በእንዲህ እንዳለ ኢትዮጵያ ዘመናዊ የሩሲያ ተዋጊ ጀቶችን ልትረከብ ነው ተብሏል። የሩሲያዊ ዜና አገልግሎት ሶፕቲንኪ ኢትዮጵያ በቅርቡ ከሩሲያ የአምስተኛ ትውልድ ኤስዩ ሰላሳ ኤምኬ አይ ተዋጊ ጀቶችን ልትረከብ እንደምትችል ዘግቧል። ሶፕቲንኪ የስታኮምን ዘገባ ጠቅሶ እንደገለጸው ኢትዮጵያ በአሁኑ ወቅት ዘመናዊ ትልቅ አየር ኃይል እየገነባች ሲሆን በርካታ ዘመናዊ ጀቶች የሚያደርጉት ሄሊኮፕተሮች እንዲሁም በቁጥር ያልተገለጹ የላቁ ድሮኖችና ና የአየር መቃወሚያ ስርዓቶችን በግዥ ና በሀገር ውስጥ ምርት እያስታጠቀች ነው። የዘመናዊ ተዋጊ ጀቶች ና የሌሎች የጦር መሳሪያዎች ግዢ የሀገሪቱን የመከላከያ አቅም በከፍተኛ ደረጃ እንደሚያሳድግም ይጠበቃል ተብሏል። ተከታዩ መረጃችን በኢትዮጵያ ከአስር ሚሊዮን በላይ ሰዎች ለራብ መጋለጣቸውን የዓለም የምግብ ፕሮግራም አስታወቀ። ድርጅቱ በዛሬው እለት ባወጣው መግለጫ እንዳስታወቀው ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለሶስት ነጥብ ስድስት ሚሊዮን ሰዎች የሚያቀርበው የነፍስ አድም ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥ ማስጠንቀቋል። ተቋሙ ኢትዮጵያ ውስጥ የራብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነም በመግለጫው ላይ ጠቁሟል። ቀጠናዊ አለመረጋጋት እና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በአገሪቱ ውስጥ ያለው ኢኮኖሚያዊ ቀውስ እና ድርቅ እየጨመረ ለመጣው ራብ እና የተመጣጠነ ምግብ እጥረት በምክንያትነትም ጠቅሷል። እነዚህ ችግሮች ሚሊዮኖችን ያለበቂ የተመጣጠነ ምግብ እንዳስቀሩ የዓለም የምግብ ፕሮግራም ገልጿል። የተቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለራብ እና ምግብ እጥረት ተጋልጠዋልም ብሏል። ከነዚህ ሰዎች መካከል ሶስት ሚሊዮን ያህሉ በግጭት እና በአስቸጋሪ የአየር ጸባይ ምክንያት ከመኖሪያቸው የተፈናቀሉ እንደሆነም ጠቅሷል ሲል ቢቢሲ ዘግቧል። የትግራይ ክልል አዲሱ ጊዜያዊ ፕሬዚዳንት ሌትናንት ጀነራል ታደሰ ወረደ የደብረ ጽዮን ገብረ ሚካኤል ቡድን ምክትል ሊቀመንበር የሆኑትን አቶ አማኑኤል አሰፋ ምክትላቸው አድርገው ሾመዋል። የእርምጃ የጌታቸው ረዳ ቡድን በክልሉ ተቃዋሚ እየሆነ ባለበት ወቅት የተወሰደ ነው። ፕሬዚዳንት ሆነው ከተሾሙ 11 ቀናት በኋላ አቶ ታደሰ ወረደ የካቢኔ አባሎቻቸውን ይፋ አድርገዋል። በዚህ ሹመት የደብረ ጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞችም በጊዜያዊ አስተዳደር ውስጥ ተካተዋል።

የሹመት በትግራይ ክልል የደብረጽዮን ቡድን ተጽዕኖ እየጨመረ መምጣቱን የሚያሳይ ሲሆን ቀደም ሲል በስልጣን ላይ የነበረው ጌታቸው ረዳ አስተዳደር በቅርቡ ከስልጣን መወገዱ ይታወሳል። አዲሱ ፕሬዝዳንት የክልሉን ሰላምና ደህንነት ማስጠበቅ እንዲሁም በክልሉ እየተባባሰ የመጣውን ሕገ ወጥ የወርቅ ማድን ቁፋሮ ችግር መቆጣጠር ቀዳሚ ትኩረታቸው ማድረጋቸውን ገልጸዋል። በተለይም የህገ ወጥ ማድን ቁፋሮ ኃይለኛ አካላትን ሊጋብዝ እንደሚችል ስጋታቸውን ገልጸዋል ሲል ቢቢሲ ዘግቧል።

ውጭ አገኘናቸው ናቸው መረጃዎች ስንሸጋገር በማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑ ተሰምቷል። በማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ለቢቢሲ ገልጸዋል። ለጉዳዩ ቅርብ የሆኑ ፊሊስጤማዊ ባለስልጣን እንዳሉት የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው። የተኩስ አቁም ከአምስት እስከ ሰባት ዓመታት የሚዘልቅ እንደሚሆን ምንጮች ገልጸዋል። ሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፊሊስጤማውያን ይለቀቃሉ። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልኡካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለት ወገኖች አንዳቸው ሌላኛውን ሲከሱ፣ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። ከአስቶን ቪላ ጋር የምናደርገው የፕሪምየር ሊግ ጨዋታ እንደ ፍጻሜ እንቆጥረዋለን ሲሉ ጋርዲዮላ ተናገሩ። የአውሮፓ ሻምፒዮንስ ሊግ ተሳትፎን አልሞ እየተጫወቱ የሚገኙት ሁለቱ ቡድኖች ዛሬ ምሽት ኢቲያድ ላይ ይጫወታሉ። የአምናው ባለክበር የፔፔ ቡድን በ58 ነጥብ በደረጃ ሰንጠረዥ አራተኛ ላይ፣ ያለፉት አምስት ጨዋታዎችን በሙሉ በአሸናፊነት ያጠናቀቀው የሁነ ኤምሪ ቪላ ደግሞ በአንድ ነጥብ ዝቅ ብሎ በሰባተኛ ደረጃ ላይ ተቀምጠው ይገኛሉ። የፕሪሚየር ሊጉ ከፍተኛ አምስት ክለቦች በሚቀጥለው የውድድር ዘመን በአውሮፓ ሻምፒዮንስ ሊግ የሚሳተፉ ሲሆን ጠንካራ ፉክክር እያደረጉ ካሉ ሊቨርፑልና አርሰናል ቀጥሎ የሚገኙ አምስት ክለቦች በአንድ ነጥብ ብቻ የሚለያዩበት አስደናቂ ውድድር እየተካሄደ ነው። ውድ እና የተከበራችሁ አድማጅ ተመልካቾቻችን እኛም ለለቱ ያዝነላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። በመላው ዓለም ለሚገኙ የሰው ልጆች ሁሉ ሰላምን በመመኘት እሰናበታለሁ። ቸር ያሰማን። ሰላም